አሰላሙ አሌይኩም ረህመቱላሂ ወበረካቱሁ፣ ውድቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በሀገር ውጭም በሀገር ውስጥም ያላችሁት ሰላም ብያለሁ። እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ በአዲስ ቪዲዮ መጥቼላችኋለሁ። እዚህ እንደምታዩት ሰባ ባህራት አለኝ። እዚህ ፓፕሪካ አለኝ፣ የሚፋጅ ፓፕሪካ ማለት ነው። ትንሽ ብዙም ሳይሆን፣ እዚህ ደግሞ ፍልፍል አስወድ ያለኝ። እዚህ ማጃ አለኝ እዚህ ደግሞ ዘይት አለኝ ወይም ኦይል። እዚህ ደግሞ በሰል አለኝ፣ ሽንኩርት ማለት ነው። እዚህ ደግሞ ዶሮ አለኝ፣ ያልተከታተፈ ዶሮ ነው። እዚህ ነጭ ሽንኩርት አለኝ። እዚህ ያልተከታተፈ ዶሮ የታጠበ ነው፣ በሎሚ አጥንት የሌለው ዶሮ። እንደምትመለከቱት ስከትፍ አሳያችኋለሁ። ይሄ ዛሬ የምሰራው ኮረት በጣጥስ ነው ማለት ነው እና የምሰራው ኮረት በጣጥስ ነው። የእኔን ኮረት በጣጥስ ደግሞ አሰራር ላሳያችሁ ማለት ነው። በጣም ተወዳጅ ነው፣ በጣም ይጣፍጣል ልዩ ነው። ይህን አሰራር እሰርታችሁ ሞክሩት ማለት ነው። ድንቹን አሳያችኋለሁ። ቀድሜ ጥጀዋለሁ እንዲበስል። አሁን ረመዳን ነው፣ ሁሉ ነገር ቶሎ መብሰል አለበት። ገባችሁ? ለዛ ቶሎ ጥጀዋለሁ ማለት ነው። እንደምትመለከቱት ይ ድንች ይሄ ነው፣ ጥጀዋለሁ። ያው አብዝተሸዋን ካላቸው አብዝቸዋለሁ። ይዘኑ የምንሄድ ነው፣ ልናፈጥር ፈጡር፣ ከሴትዬ እናት ቤት ልንሄድ ነው። ብዙንን ነን፣ ሰራተኞችም ስምንት ነን። ሰዎቹም እንደዛው ስታል ልጆች ስለሆነ ትልቅ ስንያ ነው የምሰራው። አብዝቸዋለሁ ማለት ነው። እንደምትመለከቱት እዚህ መጥበሻዬን ጥጃለሁ። ግሏን ዘይት አረጋለሁ። የሚበቃቸውን መጣል፣ ኦይል አድርጉ። የኔ መለኪያ ዘይት ይቺ ናት። አሁን ዘይቱ ከጋለ በኋላ ሽንኩርታችንን እናደርጋለን ማለት ነው። እንደምታዩት ዘይቱ ግሏን ሹ ደችዬ፣ አሁን ዶሮ እንከትፋለሁኝ። ያው የስልክ ማስቀመጫ አሁንም አልገዛሁም ገና። ለታሪክ እንደማሳያችሁ ባንዲ እንጂ እኔ እንጃ አልተመቻቸልኝም፣ ለማኖር ልጆችና ሴት ስላሉ ካሜራ ውስጥ ይቀባሉ። በቃ ይሁን። እንደዚህ እንደዚህ ነው የምትከትፉት። እኔ አከታተፍ እንደዚህ ነው። እኔ የምጠቀመው ተብለዋለሁኝ፣ ሽንኩርት ውስጥ የሚበስል ተብለዋለሁ። ሽንኩርት አሁን ገና ነው፣ ቀይ መሆን አለበት ትንሽ ማለት ነው ያው ታጥቧን በሎሚ በደንብ አድርገሽ እጠቡት በሎሚ ማለት ነው ከትፊ እመልሳለሁ እሽ ውዶችዬ ዶሮዬን በዚህ መልኩ ቆራረጫለው አሁን ሎሚን ሎይሞን ጆዝ እናደርጋለን እኔ ተብዬ ነው የማደርገው እዚህ አንድ ሁለት ማንኪያ ያህል በጣም ቆንጆ ጣዕም ነው የሚሰጠው ታውቃላችሁ ይሄን አይደል ከማጁ ውጭ የተቀረው ይጨመራል እዚህ ዞሮ ውጭ ላይ ማጁ ግን ቆየት ብሎ ነው የሚጨመረው አድርገን እናዋህደዋለን ማለት ነው። ሽንኩርታችንም ቋልቷል። እቃችሁን እያጠባችሁ እየወለወላችሁ፣ አሁን ሁሉንም ያዘጋጀሁባቸውን አጥቤ ወልውሌ በየቦታው መልሻለ ማለት ነው። እንዳይበዛ ቀባችሁ። እንደዚህ ነው እኛ ሮመጣ ላይ እንደዚህ ነው። በእርግጥ የእቃ ማጠቢያ ያለን ግን አናውቅበትም መክፈት። ታጥቦበትም አያውቅም። እንደዚህ አርጌ አዋህጀ ጨርሻለሁ። አሁን ነጭ ሽንኩርት ትንሽዬ እዚህ ያደርጋለሁ። ትንሽዬ እዬ ደግሞ ከሽንኩርቱ ላይ ማለት ነው እንደዚህ ጣም እንዲሰጠው ቆንጆ። በጣም በጣም ነው የሚወዱት። ይሄን ጣም ማለት ነው። እሺ አሁን ወደ ሽንኩርታችን እንሄዳለን። እንደምትመለከቱ ሽንኩርታችን እየቀላ ነው። ያው እሳቱን ቀነስ አርገው ስለነበረ ነው። አሁን እሳቱን ከፍ አርገዋለሁ። አሁን ሽንኩርታችን ትንሽ ቀላስ ተሚል ትንሽ ይቀረዋል። እንትና አመጣለሁ፣ ቅቤ ዝርዳ ማለት ነው። ዝርዳ አዘጋጃለሁ እሹ ውደች ዬ እንደዚህ ሽንኩርቴን አቁላሎቻ አለሁኝ አሁን ነጭ ሽንኩርቴን አረጋለሁ ማለት ነው። ነጭ ሽንኩርቴን ደግሞ እንደዚህ ካረኩ በኋላ ዶሮን እንጨምራለን ማለት ነው። ያያቸትን በረስከትም እንደምትመለከቱት ደግሞ ናጭ ሽንኩርትእና ዶሮንትብለን አሁን ዶሮ ችነን ጨምራለን ማለት ነው። እዛ ደግሞ ማጂሁንም አብረን እንጨምረዋለን አሁን ጨው አላረግሽም ካላችሁ፣ እዚህ ላይ አላረግም። ዞሮ ላይ ማዣረኩ ይበቂ ነው። ጨው ማረገው እዛ ድንሱ ላይ ነው። ድንሱን ስፈጨው ዞ እንትን አደርጋለሁ ጨው እና ማለት ነው ላይ ሽንኩርት የነበረበትን ሳህን እና ዶሮ የነበረበትን ሳህን አጣጥባለሁ ማለት ነው እሱ። እጆችዬ በዚህ መልኩ ዶሮዬ እንደዚህ በስሏል ማለት ነው። አሁን በቀሎ እናረጋለን። መጨረሻ ላይ ደግሞ በግዶንስ እናረጋለን። ዶሮ ከበረደ በኋላ በግዶንሱ እንዳይጠቁር ማለት ነው። በቀሎ አዘጋጅቻለሁ። በቀሎ ምን አይነት ነው የምትጠቀሚው? ካላችሁ ይሄ ነው የምጠቀመው። በቀሎ ይሄ ነው ይሄ ነው የምጠቀመው። ሁለት ቀን ትጠቀሙታላችሁ። አሁን ይሄ ሁሉም አይደለም፣ አስተርፌ በቃርጌ ፍሪጅ ውስጥ ብያለሁ ማለት ነው። አሁን በቃ ሳሱ ጣፍቷል። በቃ ወንድምሽን ደግሞ እልጣለሁ ማለት ነው። ያችሁት፣ ዋው ሲያምር። አሁን ኮዝብራ ከትቼ ማንስ ሞከ ይቀርታ በብዛት ከትቼ እጨምርበታለሁ። በግዶንስ ነው ማለት ብዙ ብራ እንዲያታረጉ እሺ፣ ደፊዬ። በግዶንስ ማለት ይሄ ነው ይሄ ነው በግዶንስ። አሁን በግዶንስ ና ጠብ ያለው ልከትፍ ነው። እዚህ ደግሞ ስንያይን አዘጋጅቻለሁ። በዚህ ነው የምሰራው፣ ተለቅ ያለ ነው ይሄ። በዚህ ነው የምሰራው። እሺ፣ ደፊዬ፣ ከትፌ የጨርሻለሁ፣ ጨርሻለሁ። በግዶንሴን እጨምረዋለሁ ማለት ነው። በቃ እንዳርግ እናዋህዳለን። ን ጨረስን። ዶሮን አሁን ደንቹ ብቻ ነው። ልጠን እያመጥነ እንትን የምንለው ማለት ነው። እሹ ደ ሮማሆን ነው ታች ነው የምናረገው እንደዚህ ማለት ነው። እናዳርሰዋለን። አዳርሽ እመልሳለሁ። እሹ በዚህ መልኩ እንግዲህ ረት ቤው መጥቻ አለው አዳርሸዋለሁ ሁሉንም በስነ ስርዓት እንደዚህ ነው መሆን ያለበት። ያቾት ተዳርሷን ሽታም የሚያለን ልንገራችሁ፣ ተወዱታላችሁ። ስሩና ሞክሩት። አሁን ድንቹ ነው ይቀራል። እሺ፣ ወደዚህ የድንቻችን ነበስሏን። እናንተ ድንቹ ልጣችሁ ተጠቀሙ። በጣም ያቃጥላል። እንደዚህ ሰልጫው እኔ ጓደኛዬ በተሚን ያለው ሰልጫው ነው ሰልጫው ነው መጣዲ ስላለችኝ የሰልጫው ጥጆው ነበረ። ይሄ አሁን ለመላጥ በጣም ከባድ ነው መቼም ያው ስለሚያቃጥል እጃችንን ስለሚበላን ነው እንጂ ጥሩ ነው። ዋናው በተሚኑ እስተልጫው ነው። ድንች ልጫውን ልጠን ስንጥደው ቶሎ ፍርስርስ ብሎ ውሃ ይገባበታል ሞሞት ሞሞት ይላል ማለት ነው። እንዳይሟሟ እስተልጫው ስንቀጠቀም አሪፍ ነው ማለት ነው። እጃችሁን ያው ትንሽ ያቃጥላችኋል፣ ግን ቻሉትና እንደዚህ አድርጋችሁ ተጠቀሙ። በተሚን ያለው እስተዚ ነው። እስተልጫውን የራሱ አንድ ያለው ቶላ አይበስልም እያልኩኝ ልጭ እንትንለዋለሁኝ አጠዲዋለሁኝ። ደቂቃ አይቆይም ውሃ እንትን ብሎ ፍርስርስ ብሎ አገኘዋለሁ ማለት ነው። እና አስተልጫ ተጠቀሙ። ልጭ መልሳለሁ፣ ችዬ አሁን ሶስት ልጭ አለው። ገና ብዙ አለኝ። ትኩስ ትኩሱን ለመዳመጥ ነው። የኔ መዳመጫ እንደዚህ ነው። እያችሁት በስሏ በደንብ ነው የበሰለው። አስተልጫውም ቢሆን በደንብ ነው የበሰለው ማለት ነው። እያችሁ እንደዚህ አድርጋችሁ ነው የምዳመጡት። እሺ፣ ውደ ችዬ በዚህ መልኩ እንዳመጨው ጨርሻለሁ። አሁን ጨው እናረጋለን፣ መለ ሳናበዛ በትንሹ ፍልፍላ በፍላስ ኩኪንግ ክሬም ስለሆነ የምናረገው እናረጋ ኩኪንግ ክሬሙ ያው ጨው ስላለው አናብዛ። እዚህ እንደምትመለከቱት እንግዲህ ቅቤ ያለኝ ቅቤ አረጋለሁ ማለት ነው። እሺ፣ ውደ ችዬ አሁን ቅቤ ላረግ ነው። ለማንሳት አለመቼ ስላላ ለዛ ነው ያቆምኩት። ሳይበዛ ቅቤ አናበዛ። አሁን ደግሞ እሱን አዋሃጀ እመልሳለሁ። ሾልቹ ይ አሁን ጨርሻለሁ። እንደዚህ ነው የምናድበለቡለው እጀን ታጥብ ያለው በደንብ አድርጌ እዚህ አድርገን አድበልቡለን ስንያው ጋር ነው ቁጭ ቁጭ የምናደርገው ማለት ነው። እንደዚህ በዚህ መልኩ እያድበለቦለን እንደዚህ አድርገን እናንተ ከማም እጃችሁን መልበስ ትችላላችሁ። የሆነ እጅን ታጥብ ያለው በደምብ አያስፈልግም። እንደዚሁ እያደረጋችሁ ትደረድራላችሁ ማለት ነው። ትወዱታላችሁ ሰርታችሁ ብሎ በጣም ቆንጆ ነው። እናስ ሁሉንም ትጨርሽ እመለሳለሁ። ጠብቁኝ እሺ። ወደች ይሄ በዚህ መልኩ አዲቦልቦል ጨርሻ ያለው እንደምትመለከቱት ልዩ የሆነ ኮረት በጣጥስ አረቻለሁ ማለት ነው። አሁን ኮኪንግ ክሬም እናረጋለን። ያ ነው ኮኪንግ ክሬም። እናንተ ባሸሜልም ሶስ ሰርታችሁ መጠቀም ትችላላችሁ፣ እንደ ቤት እንደ ሰዎቻችሁ አወዳዴድ ማለት ነው። የኛ ያው ኮረት በጣጥስ በኮኪንግ ክሬም ነው የሚወዱት። እናንተ ደግሞ ጅብነሳይድ ሳይድ ጊሽጣ ኮኪንግ ክሬም ምናምን አድርጋችሁ ባሸሜል ሰርታችሁ እንደሱ ማድረግ ትችላላችሁ። በጣም ይሄ ቆንጆ ነው። ስሩና አቅምሷቸው ለሰዎቻችሁ፣ እናንተም ቅመሱት። በጣም ቀለል ያለ ነው። ሰዓት አይፈጅ፣ ጊዜ አይፈጅ። በቃ በአምስት ደቂቃ እንደዚህ ሰርታችሁ ትጨርሱታላችሁ ማለት ነው። እንደምትመለከቱ ከዚህ ጀቡና ምዞር ላለን ጀቡና ምዞር ላይ የቤዛ ማለት ነው። አላይቱ ላይ እንደዚህ ነው ሰንሳለን። አሁን ፎሮን ውስጥ እንደለዋለን። ታችና ላይ ነው የምናደርገው የበሰለ ስለሆነ ሁሉም በቃ ኩኪንግ ክሬሙን ለምን ተክተክ እና እንዲቀላቀል ላይ ብቻ ነው የምናደርገው፣ እና እንደዚህ አድርጋችሁ ተጠቀሙ። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር አድርጉ። ነባሪዎቹ ደግሞ ላይክ በማድረግ ኮሜንት በመጻፍ ሼር በማድረግ ግቡ ማለት ነው። ተባበሩኝ፣ አበረታቱኝ አዳዲስ ቪዲዮዎች አቀርብላችኋለሁ። ቪዲዮ ስታዩልኝ ደግሞ እስከ ማስታወቂያ ህዩሉኝ፣ ሳትቆራርጡ ምንም እየቆጠረልኝ አይደለም። ዶራር ማስታወቂያ እያያችሁልኝ አይደለም፣ ቪዲዮውን እያሳለፋችሁ እያያችሁ ነው። ለእኔ የሚጠቅመኝ ዋናው ማስታወቂያ ነው እና ማስታወቂያ ፕሊዝ ሄዩልኝ፣ እስከ መጨረሻው ቪዲዮን ሄዩልኝ። ካያችሁልኝ ለእኔ ይቆጥርልኛል ማለት ነው እና እስካሁን ድረስ ያው አልቆጠረልኝም ፕሊዝ ሄውልኝ ስተመጨረሻው ስለምትከታተሉኝ አመሰግናለሁ። እሺ ወደችዬ፣ አሁን ፈሮን ውስጥ ልዶለው ነው ላይ እናታቸው ከፍቻለሁ እና ፈሮን ውስጥ ድያለሁ። በዚህ መልኩ ሲወጣ ደግሞ እንዴት እንደሆነ አሳያችኋለሁኝ። እሺ ወደችዬ፣ በምትመለከቱት በዚህ መልኩ ቀልቷን እንደዚህ ተንተክት ከሆነ እያችሁት አሁን ጨርሻለሁ ማለት ነው። ይሄን ይመስላል ስንየ ሻርማ ስንየ ኮራት በጣጥሳችን ይሄን ይመስላል። ስንየ ሻርማ ደግሞ ደሞ አሰራሩንም እናሳያችኋለን ማለት ነው። እና በዚህ መልኩ ጨርሻለሁ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታቱኝ። አወዳችኋለሁኝ። ቪዲዮን ሄዴስ ተመጨረሻው አመሰግናለሁ። ቻው ቻው።